ስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምሯል። አዳዲስና ውታዊ መረጃ ማስደመ ጀምረናል። በቅድሚያ ረስተ ዜናዎቹን እነግራችኋለን። አብራችሁን ቆዩ። በትግራይ በተጀመረው የትግራይ የታጋዮች ተቃውሞ ሰልፍ እንደቀጠለ ሲሆን አንድ ከፍተኛ የትግራይ ጄኔራል መታገታቸው እየተነገረ ነው። መዲድ በሚል ቅጽል የሚታወቁት ጄኔራል ዮሐንስ ወልደ ጊዮርጊስ በተቃዋሚ ታጋዮች ቁጥጥር ስር መዋላቸው ከመቀሌ እየወጡ ያሉ መረጃ ያስረዳሉ። በአሁኑ ሰዓት አብዛኛው የመቀሌ አውራ ጎዳና ተዘግተው የተቃውሞ ሰልፍ እየቀጠለ ነው። ሰልፉንም ያስተባበሉ በሚል ሰባት ከፍተኛ የሰራዊት አዛዦች በቁጥጥር ስር እንዲውሉ ከጊዜው ያስተዳደሩ መመሪያ ተሰጥቷል። በዚህም ጉዳይ ሰፋ ያለ ዜና ትንታኔያችን ዜና አካተናል። ወያኔ ሀርነት ትግራይ ህወሀት ቡድን አፈት ልኮ የወጣው ሰነድ የለውጥ ፈላጊነት ማሳያ ነው። ጽንፈኛው የህወሀት አጀንዳ በህዝብ ላይ እያደረሰ ከሚገኘው ጭቆናና ህዝቡን ዳግም ወደ ከፋ ጦርነት ለማስገባት እያደረገ ከሚገኘው እንቅስቃሴ አንጻር በውስጡ የሚገኙ ለውጥ ፈላጊ የህዝብ ልጆች ከፍተኛ ሆነ ተጋድሎ እያደረጉ ይገኛሉ። ቡድኑ ህዝቡን ዳግም ለከፋ ጦርነት ለመዳረግ እየሄደበት የሚገኘው አደገኛ መንገድ እነሆ ለውጥ ፈላጊ የውስጥ ኃይሎች እያጋለጡት ይገኛሉ። ቡድኑ በውስጥ ከኮር እስከ ክፍለ ጦር ድረስ የሚገኙ አመራሮች የዚህ ቡድን ዘላለማዊ የጦርነት ጉዞ በቃይ ብለው እየታገሉት ይገኛሉ። ለዚህም ምስክር የሚሆነው የቡድን ሚስጥራዊ ሰነዶች አንድ በአንድ እያደረሱ የሚገኙ መሆኑን እኛም ለህዝብ እያደረስን መሆኑን ነው። መረጃው ከውስጥ ለምታደርሱን የህዝብ ልጆች ክብር አለን። ህዝብ ያሸንፋል። መቀሌና ዙሪያው የሚገኙ የትግራይ ኃይል አባላት ትራንት ሰኞ ጥቅምት 3 2018 ዓ ም የጀመሩት የመኪና መንገድ በመዝጋት የተደገፈው ተቃውሞ ሰልፍ ዛሬም በሌሎች አቅጣጫ ሲካሄድ ውለዋል። ዛሬ ሮብ ጥቅምት 5 2018 ዓ ም ከትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ ተዘግቶ ነበር። ሰልፈኞቹ አጉላ እና ጉርመዶን በሚባሉ ሁለት ቦታ መንገድ በመዝጋታቸው ምክንያት መኪና አቁመው ተጓዦች መስተጓጉላቸው የታወቀ ሲሆን ማምሻውን መንገዶች ተከፍቷል ተብሏል። መንገድ በመዘጋቱ ምክንያት ከፍተኛ እንግልት እንደደረሰባቸው ሰላማዊ ሰልፎች ተቃውማቸውን ከመንገድ መዝጋት ውጭ ቢያደርጉት የሚል ምክር ሀሳብ ተሰጥቷል። ዛሬ ጥቅምት አምስት ከሰዓት በኋላ መግለጫ ወጣ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የሰራዊቱ አባላት ሰልፈኞች ጥያቄ ልክ ነው ብለዋል የሰላማዊ ሰልፍ ጥያቄ ኑሯቸው ማሻሻልና የደሞዝ ጭማሪ መሆኑን ያስታወቀው የተቀበለውን የጊዜው ያስተዳደሩ ጥያቄ እንዲፈቱ ከሚመለከታቸው አካላት በመቀናጀት እየሰራሁ ነው ብለዋል። ከዚህም ጋር ተያይዞ ከአንድ መቶ በላይ ታጣቂና አመራሮች እንዲታሰሩ ጊዜ ያስተዳደሩ ትእዛዝ አስተላልፈዋል። የህዝባዊ ወያኔ ሀርነት ትግራይ ከፍተኛ የፖለቲካና ወታደራዊ አመራሮች ሌሊቱን ባልታወቀ ግለሰብ ቤት የክልሉ የሰላምና የጸጥታ ኃላፊ አቶ ፍስሐ በየነ ቤት እንደሚሆን ይገመታል፣ ባደረጉት አስቸኳይ ስብሰባ በትናንትና የመቀሌና በቅዳሜ የአዱ ጉዱ ተቃውሞ ያስተባበሉ ያሏቸው የታጣቂ ቡድን አመራሮችና አባላት እንዲታሰሩ አስቸኳይ መመሪያ ማስተላለፋቸው ታውቋል። አመራሮቹ በተለይ አርሚያ ሁለትና ከአርሚያ አርባ አራት በድምሩ ከመቶ በላይ የሚሆኑ በጉዳዩ እጃቸው አለባቸው ያላቸውን የታጣቂ አመራሮችና አባላት በአስቸኳይ ቁጥጥር ስር እንዲውሉ ትዕዛዝ ያስተላለፈ ቢሆንም አፈጻጸሙ በተመለከተ ተጨማሪ ተቃውሞ እንዳይፈጥር በሚል ከፍተኛ ስጋት እንደደረሰባቸው ታውቋል። ቁጥጥር ስር እንዲውሉ ስም ዝርዝራቸው ከተያዘ አካላት መካከል በሁለት አርሚዎች ውስጥ ተቃውሞ አስናስተዋል በሚል የተጠረጠሩ የኮርና የክፍለ ጦር አመራሮች ጭምር እንደሚገኙበት ከታማኝ ምንጭ ማረጋገጥ ተችሏል። ትናንት ጥቅምት ሶስት መቀሌ ከተማ የተጀመረው ተቃውሞ በታጣቂዎች የተጀመረው ተቃውሞ ከመቀሌ ወደ አድግራት መንገድ መዘጋት ተነግረዋል። ዛሬ የትግራይ ኃይል አባላት ሰልፉን በሌላ አቅጣጫ ሰልፍ በማድረግ ቀጥለው እንደሚገኙ ተሰምተዋል። ከመቀሌ ወደ መሆንያ ለማጣ የሚወስደው መንገድ ተዘግቷል። አርሚ 33 ና አርሚ 44 አባላት ናቸው። ሰልፈኞቹ ደሞዝ ይከፈለል፣ ለከፈልነው መስዋዕትነት ምላሻ ተጥቅ መፍታት የመልሶ ማቋቋም ማህበራዊ ውህደት ወይም ዲዲአር ሂደት ለምን ተቋረጥ የሚል መፈክሮች በማሰማት ላይ ናቸው። የትግራይ ኃይሎች ከክልሉ ጊዜ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝ ና ጥቅማጥቅም ጉዳይ ያነሱት ተቃውሞ ለሶስተኛ ቀን ቀጥለዋል። የተሻለ ደሞዝ ና ጥቅማጥቅም የጠየቁት የትግራይ ኃይሎች ከክልሉ ጊዜ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ጋር ትናንት ማምሻ ውይይት ቢያደርጉም ተቃውሟቸው ግን ለሶስተኛ ቀን በተለያዩ የክልሉ አካባቢ መቀጠሉ እየተነገረ ነው። የትግራይ ኃይል አባላት ትናንት ሰኞ ጥቅምት 3 ቀን 2018 በመቀሌ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግረዋል። ወታደሮቹ የደሞዝ ጭማሪና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አባል እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረግላቸው ጠይቀዋል። አዲስ ስታንዳርድ ለተቃውሞ ሰልፍ ማክሰኞ እለትም ቀጥሎ እንደዋልና ተጨማሪ መንገዶች መዘጋታቸው ተመላክተዋል። ላብነትም የትግራይ ኃይል አባላት ከመቀሌ በሰሜን ምስራቅ 35 ኪሎ ሜትር ርቀት የምትገኘው አጉላ የክልሉ ዋና ከተማ ከውቅሮ ከአድግራትና ከሌሎች ከሰሜናዊ ከተሞች ጋር የሚያገናኘው ዋና መንገድ በመዝጋት በአካባቢው ያለ የትራንስፖርት እንቅስቃሴ ተስተጓጉሏል አግደዋል። አንድ የጊዜው የአስተዳደሩ ፕሬዚደንት ጽህፈት ቤት ምንጭ ለአዲስ ስታንዳርድ እንዳረጋገጠው ሌተናል ጄኔራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀሌ ከተማ ተቃዋሚዎችን አነጋግረው ነበር። ይሁን እንጂ የተቃውሞ ሰልፍ በዛሬ ዕለትም ቀጥሏል። በዚህም ጉዳይ የጄኔራል ጻርቃን ገብረ ትንሳኤ ከኤንቢሲ ጋር ባደረጉ ቆይታ የህዝባዊ ወያኔ ህርነት ትግራይ ሰዎች ከኢሳያስ መንግስት በማበር ጦርነት ለመቀስቀስ እየሰሩ ያሉትን የወንጀል ስራ ለመሸፈን ነው ብለዋል። በቀድሞ ጦርነት የተፈጸመ ወንጀል ስራዎችና ወደ ጠርነት የተገባበት ውሳኔ ራሱ ተጠያቂነት አካውንተቢሊቲ መኖር አለበትም ብለዋል። በጦርነቱ እጅግ በጣም ብዙ የጠፉ የተሰረቁና የተዘረፉ ንብረቶች ወርቅ፣ መሬት፣ ገንዘብ አሉ። በዚህ ወንጀል ተግባር ውስጥ በግልጽ የሚታወቀው ትላልቅ አመራሮች አሉበት ብለዋል። ከእነዚህም አካላት ወንጀል ስራ የፖለቲካ ስልጣን ፍላጎታቸው አንድ ላይ የሚቀላቀሉትን ይህን ለመከላከል ወይም ከሰራቸው የወንጀል ስራ ነፃ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ ያምናሉ ብለዋል። እዚህም ነው ከኢሳይያስ መንግስት ጋር በመተባበር ጽምዶን ብለው እየሰሩ ያሉት፣ ብለዋል። የትግራይ ጀኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነቶ ሰባ አምስት የግፍና ወንጀል ስራዎች የሰሩት ኤርትራ ሰራዊት እንደሆነ መመላከቱን ተናግረዋል። ሰው የገደሉት ሴት የደፈሩ ሴቶ መሀጸል ላይ ያልሆነ ነገር ያስገባው የኤርትራ ሰራዊት ነው ብለዋል። አክሱም ነፍሰ ገዳይ የሻቢያ ወታደር ነው። ማህበራዊ ደግ ነፍስ ገዳይ የሻቢያ ወታደር ነው። የማርያም ድንግላት ነፍስ ገዳይ የሻቢያ ወታደር ነው ብለዋል። የዋይ ትግራይ ራያ ላይ መጥቶ በመቶ የሚሆኑ ሰዎችን ረሽኖ የሄደው የሻቢያ ወታደር ነው ብለዋል። ጄኔራል ሻቢያ ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጠው ሲሉ ተደምጠዋል። በዚህም ቅድመ ሁኔታ መሰረት ጄኔራል ታደሰ ወረደን ማስወገድ ለሕዝባዊ ወያኔ ሓርነት ትግራይ የተሰጠ የቤት ስራ ነው ሲሉ ጄኔራሉ አጋልጠዋል። ጄኔራል ታደሰ ወረደ በኤርትራ አመራሮች ያልተፈለግበት ምክንያት የጽምዶም ተቃዋሚ በሚል እንደሆነ ጄኔራል ጻድቃን ገብረ ትንሳኤ ተናግረዋል።